ውድ ቤተሰብ ብቼ ዛሬ ማነው እንደኔ ደስ ያለው በኮሜንት ላይ ጻፉልኝ፣ ማለት ነው ኮሜንት አስቀምጡልኝ እና ትንሽ ያው ጆኒ ቢያሳዝነኝም በጣም ያሳዝነኛል። በዚሁ ጋር አጋጣሚ ወንድሜ አይዞህ በርታ፣ ጠንክር፣ ህይወት ፈተና ናት ነገም ሌላ ቀን ነው እና ተቀይረ አብራቸው እንደምትሆኑ ተስፋ አደርጋለሁ ማለት ነው እና ዛሬ ደግሞ ማርክ ኤፍሬን ብሩኬ አብርሻ አንድ ላይ ሆነው ስለመጡ ማነው ደስ እያለው እንደኔ ማለት ነው እኔ እውነት ለመናገር በጣም ነው ደስ ያለኝ። አንድ እንዲህ ስብስብ ብለው ሲመጡ እንዴት ደስ እንደሚል የቡታጀራ ትዝታ ቀሰቀሱብኝ። እናም ደግሞ አንድ ነገር በጣም የገረመኝ ነገር ቢኖር ሀይሚ ከዚህ በፊት ያለቀሰችውን ባ ትዝ አለኝ ዛሬ ማለት ነው። ትዝታ ቀሰቀሱብኝ፣ ግን ሆኖም ቀረ አንድ ላይ ስለመጡ በጣም ደስ ብሎኛል። ማነው እንደኔ ያበደው ማለት ነው? እውነቴ ነው የምላቸው እኔ የብሩኬ ፈቱ ወይም የአብርሽ የሩታ የሆነ የፍሬም የማርክን ታምሌት የተጠቀመ ሰው ማለት ነው። እሩ ውጭ ሳልሰበር የሚሄድ ነገር ማለት ነው። እውነቴ ነው። የሰው ፍቅር ይስጠንና ድንቅ የሆኑ ዩቱበሮች በጣም ነው የምወዳቸው። ዛሬ ደግሞ ለየት ብለው አሸብርቀው ስለመጡ በጣም ደስ ብሎኛል። በዚሁ አጋጣሚ አንድ ነገር ለማለት እወዳለሁ ማለት ነው። እንግዲህ ቀላይ ስትጨፍሩ ነበራችሁ አብርሽሩታን እያላችሁ ማለት ነው። እንግዲህ ምን ተሰማችሁ ይሆን? የሰው ልጅ እንደዚህ ነው አያችሁ። ዛሬ ደግሞ ከወንድሞቹ ጋር ለየት ብሎ አሸብርቆ መጥቷል ማለት ነው። አብርሽ ምንም ነገር አልሆነም ማለት ነው። የሰው ልጅ ሰው በገደለው አይደለም፣ ሰው ሞት ባለው አይደለም። ፈጣሪ ለማናችንም ሞት አይረሳልንም። መቼ እንደምንሆን አናቅም። ግን ሀይር ነገር ብናስብ ጥሩ ነገር ብናስብ መልካም ይመስለኛል። እና ዛሬ አብርሽ መጣ፣ ለምን መጣ? ቀን ሙሉ ተዘቅዝቆ ሞተዋል እየተባለ ነበር አይደል? ይኸው ተመልሶ መጥቷል ማለት ነው። በዚሁ አጋጣሚ የቡታጀራ ወጣቶች አላይጠብቃችሁ ማለት ነው። ለሰው የሚያዝኑ በቃ ሰውን የሚያሳዝናችሁ የሚያሳዝኑ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዙ ይትረፍረፍ ይበልልኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ። የዛሬው ቪዲዮ ያላስደሰተው የለም አልልም። እኔ ቪዲዮ ያው ትንሽ ቢያሳዝንም እኔ አንድ ላይ እውነት ተሰብስበው ስላየኋቸው እውነት ለመናገር በጣም ደስ ብሎኛል። አንዳንድም ጠላትም አለ። ምንም ነገር ሳይሆኑ ልጆች እንኳን ተጣልተዋል፣ ተባልተዋል እያሉ እርስ በእርሳቸው የሚዘቀዝቁ ሰዎች ማለት ነው። እኔ እንጃ እንደዚህም ነገር እያያቸው እንደዚህም ደስታ እንደዚህም ለሰው እያዘኑ ለሰው እየሮጡ በቃ ሰውን እንዳይከፋ ከጎኑስ ሊሆኑ እያሰቡ እያለ ልጆች በቃ በመልካምነት በሀገራቸው ሁላቸውም ተስማምተው ተዋደው ማንኛውም ነገር ስራ የሚሰሩት ነገር እርስ በርሳቸው ተማካክረው የሚሰሩት ስራ እነሱ ናቸው። ግን እኛ እዚህ ጋ በላገባን ነገር ስንባላ ስንጣላ በቃ ሞቱ፣ ተነሱ፣ ይጥፋቸው፣ መኪና ይብላቸው የምትሉ ልጆች እውነቴ ነው። ወደ ራሳችሁ ተመለሱ፣ ከኔም ጭምር ማለት ነው። ምክንያቱም አይታችኋል ዛሪያ ለወንድሞቻ እንዴት ሆኖ ለጆኒ እንዴት ሆነው እንደሚንገበገቡ እንዴት ሆነው እንደሚሮጡ ማለት ነው የእኛ ጠንበለል ወንድሞቻችን ማለት ነው። እና በዚሁ አጋጣሚ እኔ እንጃ ምን እንደምላችሁ አላቅም። ብቻ ዛሬ አብረው ስለመጡ በጣም ነው ደስ እያለኝ። በቅርቡ ደግሞ ምን ይታወቃል ታ አብረሽ፣ ሙቤ፣ ኤፍሬም፣ ሀይሚ፣ ብሩኬ ሆነው በአንድ ላይ ሊመጡም ይችላሉ ማለት ነው እና በትዕግስት መጠበቅ ነው። እኔ በትዕግስት ነው ምጠብቀው አንድ ቀን ተስፋ አልቆርጥም። ይመጣሉ። ዛሬም እንደዚህ ይሆናሉ፣ እንደዚህ አንድ ላይ እናያቸዋለን አላለም ነበር ግን ታውቃላችሁ ሰው የሚጠብቀው ሌላ እነሱ የሚያደርጉት ነገር ሌላ ነው ማለት ነው። ብቻ በያሉበት ሰላማቸው ይብዛላቸው፣ እውነት ምንም ነገር ክፉ ነገር አይንካቸው፣ ለእነዚህ ለወጣቶች ለምንወዳቸው። በነገራችን ላይ ማለት ነው አንድ ነገር እስቲ ኮሜንት ላይ ያስቀምጡልኝ። ማርክና አብርሽ ንጉሱ አብርሽ የለበሰው ሱሪ አንድ አይነት ሱሪ ነው አይደል? ኧረ የመቻቸው እውነት የወንድሞቼ ጥግ የወንድሞቼ ጣም በለሎች ማለት ነው። እና እኔ ደግሞ ያስደሰተኝ ባርት ምን እንደ እውነት ታውቃላችሁ፣ ብሩኬ ማለት ነው ይሄ ፍሬምን ሲያቅፈው በቃ እቅፍ ሲያደርገው ወይኔ አንጀቴን እንዴት እንደራሰ ማለት ነው። እና በጣም ደስ ያለኝ እውነት ለመናገር ማለት ነው። እኔ ኮሜንት ያለው ግን ቢሆንም በጣም ደስ የሚሉ ወንድማሞች ናቸው በመሀላቸው ምንም አይነት ነገር አይግባው ነ ሴጣኑን ያርቀላቸው ማለት ነው እኔ ነ እነሱን ሳይ ነው እኔ እዛ ቤት ሄጅ ያላቅም እውነት ለመናገር በቃ አይቼውም አላቅም አንዳንዴ በስንት አንዴ ነው ምናምን ነገር ያው ብዙም አልከታተለውም እና ዛሬ አብርሽ አብርሽ እነ ኤፍሬም እነ ማርክ ስላሉበት እነ ብሩኬ ስላሉበት እንዴት እንደገባው አልጠይቁኝ ግን ምን ላርግ ወድጂ ፈቅጂ አይደለም የነሱ ዘፈኛውኛ ማለት ነው። አብርሽና ሩታ የተሰቀሉበት በቃ የኛ ዩቲዩበሮች የተሰቀሉበት ማንም አይቀርም። እንደኔም ያበደ ይኖራል ማለት ነው። እኔ በእነሱ ፍቅር ተጠምጃለሁ። እንግዲህ አንድ ነገር ከሆነን ማለት ተጠያቂ አብሽ ሮታ ይሆናሉ ማለት ነው። የመጀመሪያ ዩቱበሮች እንግዲህ ለሁሉም ትምህርት ያስተማሩ አብሽና ሮታ ናቸው በቃ። ከዛም ደግሞ ሀይሚና ብሩክ ቀጠሉ። እንደዚሁ እያለ ከዛም ደግሞ ማርክ ቀጠለ በቃ። ልዩ ልዩ የሆኑ እህቶችም ይዘው ስለሚመጡ ለዛ ነው መወዳቸው። እኔ ብቻ ባሉበት ሰላም ይሆነልኝ ደስታና ደስታ ሁሌም በቃ ደስታ ነው የምመኝላቸው፣ ለእነዚህ ለምርጥ ወንድሞቼ ማለት ነው። እና ውድ ቤተሰቦቼ እናንተም ደስተኛ እንደሆናችሁ ተስፋ አለኝ። አልጠራጠርም ደስተኛ ትሆናላችሁ ብዬ